ወይ አብርሽ ወይ አብርሽ ወይ አብርሽ አብርሽ እና ሄርሜላ በቃ ሩታ ማለት ትናንትና፣ ግን ትናንትና ለምን በላይ ስትጠይቅ፣ ሩታዬ ከምንም በላይ ነው ደስ ያለኝ። ለምን ወንድ ልጅ አይደለም ቢሳሳት? እሳ እናንተስ ለምን አስገባችሁ? ለምን በላይ ስትይ በጣም ደስ ብሎኛል። አሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ተከበራችሁ ከህይወት ቤተሰብ? ወይ እንዴት ናችሁ? ገና ናችሁ? ነገ አልሐምዱሊላህ። እንግዲሽ ማለት ነው ሩትዬ፣ ትናንትና ባረክሽው ነገር በጣም ደስ ይላል። ለምን ወንድ ልጅ ነው ይሳሳታል። አብርሽ ሄርሜላ፣ ለምሳሌ አሁን እዛ ላይ እነሱ የሚፈትኑበት መንገድ በጣም ጓደኞቹ ፍራንክ አድርጉት ብለው በእንዲህ አይነት ነገር ፍራንክ መድረግ በጣም ከባድ ነው። ምክንያቱም እንኳን ለወንድ ልጅና ለሴት ልጅም ከባድ ነው። ግን በራስህ አትተማመንም እንዴ ብሎ ማለት ይሄ ስተት ነው። ገባችሁ? ልጅቱ ፀጉሩን እያሻሸች ምናምን እየነካካች ምን እያለችው ምን እያለችው ወዴት ነው ያ ነገር የሚያመራው ማለት ነው። ወንድና ሴት አብሮ ተቀምጦ ተፋጡ ዝምታ የሚል መስላችሁ ነው እንዴ? ግን በጣም ባለጌ ናችሁ። እንደዛም መድረግ የለበትም ነበር። ለምን ለወንድ ወንድ ልጅ እኮ ነው። አሁን በቃ ካላስሽ ምናምን በቃ ሽ ችግር የለም እንተኛ ቢላት እናንተ ቀረጻችሁ ቪዲዮ ልትለቁት ነበር ማለት ነው። እውነት በጣም ተሳፍራላችሁ። አብርሽ ትናንትና የተናገረው ንግግር ሁሉም ትክክል ነው፣ እውነቴን ነው። እንደዛ መደረግ የለበትም በጣም ስህተት ሰርታችኋል። እናንተ በጣም ከምንም በላይ ስህተት ላይ ናችሁ። እንደዛ መደረግ የሌለበትን ንግግር ማድረግ ማለት ምን ማለት ነው? በጣም ማለት ነው፣ በጣም የሚያስጠላ ስራ አትስሩም እንዲህ አብርሽ እኮ ወንድ ልጅ ነው ቢሳ ሰዓት ሚዲያ ላይ ቀርጻችሁ ልትሉ ቁት ነበረ። አብርሽ ባለጌ ነው ብላችሁ ልትሉ ነበረ። ይሄ ከእናንተ አይጠበቅም። አብሶ ጓደኛንን ከምትባባሉ ጓደኞች ማለት ነው። ነውረህ እንደብቅ ነው እንጂ ነውረህ ሜዳ ላይ ለቀቅ ተብላሃል እንዴ? ይሄ በጣም የሚያስጠላ ስራ ነው የሰራችሁት። አብሶ ጓደኛንን ተምትባሉ ጓደኛ ነው እንዴ? ጓደኛ የጓደኛውን ኖሮ ሚዲያ ላይ አውጥቶ እንዲዛረግ ብሎ ማለት ነው እንዴ? በነገር አብረሽ ተሳስቶስ ቢሆን የሱ እኮ አይደለም የሚሳሳተው ሰይጣን የሚያሳስተው ተሳስቶስ ቢሆን ምን ልታደርጉ ነበር? እስኪ ንገሩ። ግን እሱ እንትን አላለም። ታጋሽ ነው በጣም። ሰብረኛ ነው በጣም። እኔ አብርሽን ካላዴንቅ አላለፈም። ለምን? አልተሳሳትም። ቢሳሳት ግን በጣም ከባድ ነበረ። እናንተ ግን ያደረጋችሁት ነገር ግን ጥሩ የሰራችሁ መስላችሁ ነው እንዴ? ይህ ነገር ለምን አስፈለገ? ለምን ይህን ያህል መፈታተን አስፈለገ? ለምን ያ የእሱን ነውራ ውጠታችሁ እናንተ ትደሰቱበት? ወይስ ግራ የሚያገባ ነገር እኮን ያደርጋችሁት እኔ ይህን የተጨማለቀ ነገር ከእናንተ አልጠበቅም፣ ሀቂቃ ማለት ነው። ገባችኋ? እንደዚህ መታረግ የለበትም። ለምን ለምን አስፈለገ? ሀቂቃ ማለት ነው። ለምን ምን አረጋችሁ? እሱ የሰው ልጅ እኮ ተሳሳች ነው። ቢሳሳት እናንተ እንዲያርጓል ብላችሁ ከአብርሽን በቃ ግን አያችኋ? ሩታ ግን ተጎኑ ቆመቼን ምስኪን የኔ የዋህ ማለት ነው። አያችሁ እሷ ተጎኑ ቆመች። ማሻአላህ ዓለይክ። ለምን እንዲዚህ ይደረጋል ብላ መስስሰጥ ግን በጣም ነው ደስ ያሪ ማለት ነው። ሀቂቃ እንዲዚህ የተደረገበት መንገድ ለምን አስፈለገ ብላ ግን ማለት ትክክል ናት። ሩታ ተሳስቶስ ቢሆን ነው ያለችው። አዎ ተሳስቶስ ቢሆን ወንድ ልጅ እኮ ነው። ግን ይሄ ይሄ የጥፋታችሁ በጣም ብልግና ነው። አላህ አዚ ይሄም በጣም ጥፋት ጥፋት ጥፋት ጥፋት ጥፋት ቢሆን አጥፍታችኋል ሁላችሁም። ሩታ ግን እዚያ የመጣሽበት መንገድ ያው እሱ ጠርቶች ነው ጓል ሰው ይመጣል እያልሽ ነበር እያለ ነበረ እሱ ያ ማለት አብርሽ ና እንጂ ልትገናኙ ነበር ማለት ነው። እኛ ግን ተጣልታችኋል ብለን እንፋረቃለን። እናንተ ግን እንዳልተጣላችሁ ተናገራችኋው ማለት ነው አይደለም። ይገርማል ብቻ። እኛ ግን

በጣም ጥፋት ፈታችኋል በጣም ዋናው ለጣቸው። ከባድ ነው። ይሄ ነገር መደረግ የለበትም። ይሄ በጣም መጥፎ ስራ፣ አትስሩ። ለሰው ቤት ታሰባችሁ መልካም ነገር ብሰሩ ምን አለበት፣ ግን ዝን ያ እንዲዝግ በቃ ሀውዝ ብላ እዚህ እንዲህ አይነት እንዲህ አይነት ፍራንክ ግን ቢቀር እንዲህ ያለ ስራ ቢቀር እንዲህ አይነት ነገር ግን ነውዙ ቢላ ግን እንትና ማግንት ማለት የለብንም። እንደዚህ የሰው ልጅ ነውር በቃ እንዲህ አይነት የተጨማለቀ ፍራንክ መደረግ የለበትም። እውነት ነው። ለምን ለምን አስፈለገ ይሄ አያስፈልገም? አትጂ የተጨማለቀ ነገር አታድርጉ ብዬለሁ ማለት ነው። የተጨማለቀ ነገር አትስሩ ብቻ አላቅም። እንዲህ አይነት የወረዴ ስራ ባሰሩ ብዬ እላለሁኝ። በጣም የሚያስጠላው አቄቃ እና ውዶቼ የምወዳችሁ ላይክና ሼር አድርጎ ሰብስክራይብ አድርጎ ላችኋለውኝ እና ላይክ እና ሼር እያደረጋችሁ አበረታቱኝ። ላይካርኩ ሺ ወዳችኋለሁ፣ አከብራችኋለሁ፣ አበረታቱኝ። ይመቻችሁ። የዘቀጠ ስራ የተጨማለቀ ስራ አትስሩ። መልካም ነገርን በመልካም ነገር ዋሉበት። እንዲህ አይነት ፍራንክ በጣም ያስጠላል ማለት ነው፣ በጣም ይደብራል። እንዲህ ዓይነት ፍራንክ አታድርጉ እንላለን። እንወዳችኋለን፣ እናከብራችኋለን። ይመቻችሁ ባይ